እድሌ ነው። እድልማ ለእኔ ተብሏል። በቃ በሱ ሆነ ብያለሁ። እሱማ እኮ ለሁሉማ ሆኖታል እኮ ነው ግን በየማታው እንገናኛለን። በየማታው ብርዳችንን እንሞቀን እያልተንቀጠቀጠን ቤት እንገባለን። ፍቅራችንን አይተው እንድንሳሳም በረደጉብን። አሌክስ የመጨረሻ ሰው ነው። በጣም ልዩ ሰው ትልቅ ነው እውነት ግን፣ ካራክተሩ ደግሞ እንደሱ አይነት ካራክተር በእውነቱ እንኳንስ ልጅ ልሰጠው ጎረቤቴ ሊሆናል። ሰላም ተመልካቾቻችን፣ እንደምንቆያችሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ ባህል በሰላም አደረሳችሁ። ዛሬ እንግዲህ ከባህሉ ጋር በተያያዘ እናንተም እኛም ልናያቸው የምንወዳቸውን የምናዳምጣቸውን አርቲስት እንግዶቻችንን ከእኛ ጋር አዚ ይጋብዘናቸዋል። ከእነሱ ጋር ቆይታ እናደርጋለን። እናንተም ከእኛ ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንጠይቃለን። እናመሰግናለን። ለአንተ ለየት እኔ ለፋሲካ ሁለት ነው የሚሆነው፣ ሁለት ይህን ስል የወታደር ነኝ በፊት ወደው ነበረ ፋሲካ አባቴ ጋር ስንለያይ የስምንት ምናምን ይሆናል ወደ አስራ አራት ዓመት ነው የቆየው። ወደ ግንባር ሄደው ፋሲካ እንደነገ እንደ ዛሬ ነው ሄደው። በዚህ የተነሳ ወዶ ያን ያህል ፋሲካ እንትን አይል ነበር። ደግሞ ብዙ ጊዜ ተደብቄ አለቅስ ነበረ። የሄደበትን ጊዜ አስታውሰዋለሁ። ሲሄድ ያወጣጡ ምናምን አስታውሰዋለሁ። ለረጅም ጊዜ ነበር ደግሞ ሆድ አይደለም። እሱ ከመጣ በኋላ ሁሉ ገና ቢሆን ደስ ረጅሙን ጊዜ በልጅነት የልጅነቴን እንደማወራ አልቅስበት ነበረ፣ ተደብቄ አልቅስበት ነበረ። የሄደበት ቀን ነገ ነው ነገ ነው እንትን ፋሲካ የሚከበረው እንደዛሬ ነው የሄደው። በዚህ የተነሳ ፋሲካ ብዙ ፍቅር ነበር፣ አልቅስበት ነበረ ተደብቄ። ያው እንግዲህ ፋሲካም አይደለም ትንሣኤም አይደለም ግብዣ ያስፈልጋቸዋል። ትልቅ እንግዶችን ነው የጋበዝነው። ለእነሱ የሚሆን ክብራቸውን የሚመጠናቸውን ነገር ያስፈልጋቸዋልና፣ እስኪ ወደ ሀሳባችን ንሄድ ክርክር አለን። የጨዋታ ፕሮግራማችን ሙግት ለሙክት የሚል ፕሮግራም ነው። ከሶስቱ የመለሰልንን ጥያቄዎቻችንን በአግባቡ የመለሰልንን ሰው ዛሬ ሙክቱን ይዞ ይሄዳል። ወደዛ የማይገባው ሰው ደግሞ ምናልባት ሙክቱ የሄደበት ቤት በእንግድነት እንሄዳለን ብለን ተስፋ እናደርጋለን። ወደ ክርክራችን እንሄዳለን። ክርክሩ ሀሳብ አባቶቻችን ድሮ በጣም ይሟገቱ ነበር። እንግዲህ በላል በልሃንም የሚያደርጉት በሙግት ጨዋታቸው ነበር እና የማሳመን ሀሳብ እንዲኖረን የፈለግ ነው። የክርክሩ ሀሳባችን ምንድነው? እጣፋንታ ሰውን ይመራል ወይስ ሰው ነው እጣፋንታውን የሚመራው የሚለው ሀሳብ ነው። ይህን ሀሳብ ከዚህ ጋር ያነሳነው ለምን መሰላችሁ? በዚህ ባህል ላይ ብዙ ጊዜ ስሙ የሚነሳ ሰው አለ፣ ይሁዳ። ይሁዳ ራሱ ነው መስመሩን የሰራው ወይስ መስመሩን የሰራለት እጣፋንታውነ ይሄን ሀሳብ እንድታስቡት ስለፈለግን ቀጥሎ ኢትዮጵያ ውስጥም ተውኔቱ የተሰራለ ኤዲፐስ የሚባል አንድ ታላቅ ንጉስ አለ። ኤዲፐስ እንደሚታወቀው ተመልካቾቻችን ከልጅነቱ የተነገረው ንግርት አለ። አባቱን ይገላል፣ እናቱን ያገባል የሚል ንግርት እና ኤዲፐስ የራሱን እጣፋንታ መቀየር አልቻለም። ይሁዳስ በተነገረው ትንግርት ነው የሄደው፣ በዛ መንገድ ነው ያለፈ እና እጣፋንታ ነው መንገዳችንን የሚቀይረው ወይስ እኛንን መስመራችንን ነው የሚሰራው? ከጋሽ ስዩም እንጀምር። ሀሳባችን እና ይሁዳ እንግዲህ እኛ እንድናቀው እንድንማርበትም ተፈልጎ እንደ ካስት የገባ ነው የሚመስለኝ፣ የተደረገ ነው የሚመስለኝ። እና እጣፈንታ መሰጠት ነው ምለው ከላይ ከባለቤቱ ያ ሲሆን ምንም መቀየራት ሲል እጣፈንታሽ በመራሽ ትያለሽ ማለት እሱ በመራሽ ትያለሽ ሁሉ ሆነ እጣፈንታ በምለው ነው እማምንበት። እጣፋንታሽ ስለሆነ ነው ይሄ የደረሰሽ እየተባለ ነው ያደግነው። ምንም ነገር፣ በጎ ነገር የሚድረስብሽ፣ መጥፎ ነገር የሚድረስብሽ እጣፋንታዋ ነው ነው የሚባለው። እና እንደ ባህል አድርገን አምነን ተቀብለን ነው እየኖርን ያለነው። እና እጣፋንታ የግል ነው፣ በቃ ለራሴ ተብሎ የተሰጠኝ ነው ብዬ ነው የማምነው። አዎ አንድ ነገር፣ በጎ ነገር ቢመጣ እጣፋንታይ ነው የሰጠኝ አገኘሁ ይባላል። ክፉ ነገር ቢመጣብሽ እጣፋንታይን እንደው ይሄ የሚያርግብኝ ምናምን ብለሽ ነው የምታማሪ። እጣፋንታን ከራስ ጋር ማቆራኘት ማለት ነው። የእኔ እምነት እንደዚያ ነው ያደግኩበትን መስመር ያ ስለሆነ እንግዲህ የጣፋንታሽ ነው ይባላል። ያው ቤተሰቦቻችንም አምልኮታቸው በእግዚአብሔር ነው። እግዚአብሔር ያለው ይሆናል ማለት ነው በእነሱ እጣፋንታሽ ነው እየተሰጠሽ ነው ይባላል። እና በዚህ ነው እናመሰግነ ያለን እንግዲህ ቅድም ያልኩሽም እረብሻለሁ፣ እግዚአብሔር ሁሉን ነገር ያውቃል፣ ሁሉን ነገር ያስተካክላል፣ ሁሉን ነገር ሰርቷል። የሁሉ ነገር ምንጭ ነው እግዚአብሔር። ሁሉን ነገር እሱ ሁሉን ነገር ከእሱ ነገር ግን እያሳነሰና እያበዛ የሚሰጥ አምላክ አይደለም። ሲሰጥ እንኳንስ ለሰው ለእንስሳትም፣ ለእህልም አንድ ዘር ነው። ያ ዘር አንድም ነገር አይጎልበትም። ያለፈው ዘር የነበረው ነገር አሁንም ቅጠሉ አለ፣ አሁንም አበባ አለ፣ አሁኑ ፍሬው አለ፣ አይለወጥም። ለሰውም ስጠው ድል ነው። ግን ሰው ፈቃድ የሚባል ስጦታለሁ ፈቃድ

ወዮ ወዮ ስል ደግሞ መልሶ እንደገና ያስተካክለው ማን ነው? እና እግዚአብሔር እጣውን ወስኖለት ነው ወይ ሰውዬው እራሱን እጣውን ወስኖ ነው? ሰውዬው ነው የወሰነው። የለ የሰውዬው ልብ ነው የወሰነው፣ እግዚአብሔር አለ። ለምሳሌ ይሁዳን ሁላችንም እንወቅሰዋለን። ግን መዳንን ብናስበው እኛ አሁን ያለንበትን በተለይ ክርስትናን አሕዛብን እኛ አሕዛብ በክርስቶስ ሞት በኩል ስለመጣ፣ እስቲ ያለ ይሁዳ ይህን ወንጌል እናገኝ? ይህን ስለማናገኝ አስቀድሞ እሱ ይሸጠው ዘንድ ተቀጥቀምጦ ነበረ። ልክ ዮሐንስ መንገድ እንደሰጠው እሱም በትንቢት አለ። ይመጣ ዮሐንስ በትንቢት መጣ። በቤታችን በትንቢት መጣ። ማርያም ኢየሱስ ማርያም መጣ። ይሁዳን በማርያም በትንቢት መጡ። አራት እኮ በትንቢት ነው መጡ። ለምንድን ነው የአንደኛው ስራ ብቻ ቆሻሻ የሚሆን? ለዚሁም ውጤቱ መልካም ሆኖ እያለ ግን፣ እሱ ሊሸጠው ግድ ነበር። እጣ ወድቆበታል። እግዚአብሔር ያዘጋጀው የራሱ መሳሪያ ነበር ይሁዳ። ይሁዳ ባሸጠው ወንጌል የለም። ሁለት ቆሻሻ መክፈያዎች አሉ። አንዱ ራሱ የከበረው እግዚአብሔር ነው። እንሳሳትና በደንብ አርገን እንቢ ብለን ሰው ሁሉ መክሮን እንቢ ብለን አድርገን ሲበላሽ እግዚአብሔር ፈቅዶብኝ ነው እንጂ። ማን ነው ሲታገል የነበረው? ማን ነው ሰው እምቢ ብሎ ወይ ነገር ያደረገው እራሱ አይደለም እንዴ? ውጤቱ ለምንድን ነው ለእግዚአብሔር የሚሰጠው? እምቢስ ብለን ስናደርግ ለመንግስትና ለእግዚአብሔር አይደለም የሚሰጠው። ድጋሞቻችን ሁሉም ግን ነው እንዴ? ነው እንዴ ሰው ከድህነት ተነስቶ ሀብታም የሆነ የለም? እንዲሁም በሙሉ ድሆች ያሉ እንደ ሀብታም እየሆኑ ያሉት ሰበባለን አለን አንካሳ አካል ጎደሎ በለም አካል ጎደሎች ሀብታም የሉም እንዴ? ፈላስፋዎች የሉም እንዴ? የምናመካኘው የለን እጣፈንታ ብለን የምንቆምበት እኛ ነጻ የምንሆንበት እጣችን ወሰነው እንጂ እኛማ ጎበዝ ነበር ነው ብለን የምንልበት ነገር የለም። ሁሉም ነገር ለፈቃዳችን ተሰጥቷል። ፈቃዳችን ተንጋዶ ግን አበላሽቶብናል። እንዲህ የምለው ነው። እናመሰግናለን ጋሽ ስዩም ተመልካቾቻችን አርቲስቶቻችን እየተደጋገፉ አስቸግረው ነው። አንዱ ያለውን ሀሳብ አንዱ እያጸና ሊከራከሩልን አልቻሉ። እንግዲህ ሙኩቱን እኛ እንወስደዋለን በጋራ እነሱ መውሰድ ካላሰቡበት። ቀጥለንሁ ተቃራኒ ነው ግን የእሱም ሁለት ሆኖ ሁለት ነው። ይሁዳ ይለይልን። ይሁዳ ላይ

መንገዱን የሚያስተምርት ዮሐንስ ተመረጠ። በድንግልና ተወልደው ዘንድ ደግሞ ማለት ተመረጠች። አለም ነ ምርጫ አለ። አሁን ነኝ እዚህ ውስጥ እግዚአብሔር ሊያደርግ የፈለገው ነገር ሊያደርግ ተመርጠው የመጡ ናቸው ነው ሰዎች። ስለዚህ እጣ ፈንታቸው ኦልሬዲ እግዚአብሔር ያዘጋጀላቸው ይሄ ለብቻው ነው። ልብ አድርጊ አሁን ማንም ሰነፍሰው ነገር ሰው አሳካለት።

አናመጣውም፣ ይመጣል። ከልብ ጠፋን እኮ ስለ ጠፋን እኮ ነው የመጣው ሊያድነን የመጣው ከዳን በኋላ እኮ እንጂ። ቆይ የመጀመሪያውን ሲመጣ በፈቃዱ የእሱም ፈቃድ ለማድረግ የእሱን ፈቃድ ሰዎች መርጠዋል አ ከዛ በኋላ ደግሞ ኢቨን እነሱ እንኳን አሁን ማርያምን እንኳን ብትመለከቱ ፈቃድ ይሁን ብላለም የተቀበለችው እጣ እኮ ወደቀባት አይደለም። ግን እጣው ግን ለእሷ መጥቶ ነበር። ድንግል ትወልዳለች የሚለው መጥቶ ነበር። ይሁን ስትል ግን ፈቃድ፣ የራሷ ፈቃድ ነው። ወንገራ አደረገ እና በእጣ ወቆባት ብቻ አይደለም፣ ምርጫው አለ። እጣ ግን እያንዳንዳችን በፈቃዳችን የምናበላሸው ነገር ነው። የተበላሸውን ነገር ሁሉ ለእግዚአብሔር ደረሰኝ ሰጠን። ምን ላድርግ እግዚአብሔር ስላደረ ስለፈቀደ እንደሆነ የሚባል በለው ነገር እንቶ፣ እንዲያውም ላጠፋ ነው። እጅግ ብዙ ነገር ብዙ እየከፈለ ያለው እሱ። እንደዚህ ቀላሉ እንትን እንበል፣ እድል እድል፣ እሺ፣ እጣ ፈንታ፣ እጣ ፈንታ አንድ የሆነ አሁን ለምሳሌ ብሔራዊ ለተለ አዘጋጅተ እድል፣ እኔም አንተም ፈቅደን ነው የገዛነው

እሱማ እኮ ለሁሉማ ሆኖታል እኮ ነው የምልህ። ለሁሉማ ሆኖታል። ግን በአጋጣሚ ሆኖ አንተ መረጥከና አነሳህ። ከምርጫ ውስጥ የሚሆነውን ነገር አነሳህ። ከእዛ ውስጥ ከምርጫ ውስጥ አንዱ ግድ ባሸነፍ ነበርበት ግድ እግዚአብሔር አዘጋጀው ለአንተ ነው ብላ ለእኔ ነው። ያም የእሱ ነው እንዳልልም አልደረሰውም። የከለከለውም እሱ ነው። መትለኛ መለስ ለእሱ አላለው

መኩዬ እንዳሳቡ ከሆነ እንድገዛ ያደረገኝ እንዳገኝም ያደረገኝ ፈጣሪ ነው። ስለዚህ ጣፋንታዬ ነው። ጋሽ ስዩሜ ደግሞ አንተ ካልገዛ ሆ ሎተሪውን አታገኘውም ነበረ ካልገዛው ምን እንድታገኝ የራስህ ወደ እሱ አላለልኝ መጀመሪያ ካልገዛው ሎተሪውን ካልገዛው መጀመሪያ ለማንኛውም የትም አያደርሰንም፣ ከረከበት አያደርሰንም። ነገር ግን እውነት እውነት የሆነውን ነገር ልናየውን ፈልግ ጣፋንታ ግድ ምርጫ ይኖራል እሱ የዘላለም ምርጫ እግዚአብሔር ያዘጋጀው ነገር አለ። እዚህ እኮ ያዘጋጀን ነገር አለ። የሆነ ነገር እዚህ ያልነበረ ሰውዬ እጣፈንታ የለውም፣ የለም ማለት ነው። ያልገዛው እንዳውም ይዞ እንደ የመጣው ሰውዬ እሱ አልገዛም እጣፈንታ እጣፈንታው እጣፋን ተምተራለዋ እኔ ከጋሽ ቡድን የእሱ ሀሳብ አሳምነኛል። ጣፋንታችን ወይም ደግሞ ወደፊት ያለው ነገር እግዚአብሔር ቢጽፈው ኖሮ ጭንቅላትና ማሰብ ፍቃድም ባልሰጠን ነበር። እሷ እንዳለችው ነው። ከእግዚአብሔር ካላለፍትም አይሆንም እና ከእግዚአብሔር የመጣ ነገር ሲሆን ነው። ስለዚህ ክፉም ነገር ቢያመጣም የእግዚአብሔር ስራ ነው ማለት አንችልም ማለት ነው። የኛ ፈቃድ ፈቅዶ ወደ ይሄደበት ስለዚህ መስመራችን ራሳችን የምንሰራው እንጂ ጣፋንታችን መስመራ ይሰራለንም ባዮች ናቸሁ መላከይስ አሳዋለ እንግዲህ ጋሽ ስዩሜ ነጥብ እያስቆጠረ ይመስለኛል። እኔም ወደ ጋሽ ስዩሜ ሀሳብ ነው የምጠጋው። እያንዳንዳችን እግዚአብሔር የሰጠን መክሊት አለ እና ያን የሰጠንን መክሊት እንደ እድልና እንደ አጋጣሚ ብንወስደው ካልተጠቀምንበት ብዙ ነገሮችን ፈርን ስታለን። ስለዚህ የሚያጋጥመን ወይም ሊመጣ የሚችልን እድል ወደ ስራ መተርጎም ስለሚኖርብን ልንመራ የሚገባው ያንን ኢንተርፕሬት በማድረግ ስለሚሆን የጋሽ ስዩም ሀሳብ ገዝቶኛል። ምክንያቱም ለምሳሌ ሰዎች የአርባ ቀን እድሌ ነው እንላለን። መስራት የሚገባንን ነገር ሳንሰራ እንቀመጥና በተሰጠን ጸጋ በተሰጠን ተስፋ ተጠቅመን ነገሮችን ሳሰራ እንቀመጥና የአርባ ቀን እድሌ ነው ሳይሳካልን ሲቀር እንላለን። ስለዚህ ሀሳቤን ለማጠቃለል ያህል ገዢ ሀሳብ እንደ አንዱ ቀጥታ አድርገልኝና ከተሳካ ግን እንዲህ ባላደርጉ ኖሮ እንዲህ አሁን ልኝ ነበር ብለን እግዚአብሔር ከለከለለለሱስ ካላ ካደግን እንዲህ አድርጌ እንዲህ ባላደርጉ ሰርተው ያላለፈላቸው ምን ልትላቸው? አርባ ቀን ድሌ ነው ብሎ ይላል ሰው ስትል አርባ አመት ሀምሳ አመት ፈክተው አጨብጭበው ባዶ እጃቸውን የቀሩ በየመንገዱ የምናያቸው ሰዎች አሉ፣ ይኖራሉ። ከመክሊታቸው ጋር ያልተገናኙ ምስኪኖች ይላቸዋል። እነሱ መልፋት አይደለም ቁም ነገሩ፣ መክሊትህ ነው። ወይ የምትለፋበት ነገር አይደለም። እዚህ ጋር አሁን ሆነ አሁን እያስረገጥ ነው የምንሄድ። አርባ ዓመት ለፍተህ የአርባ ቀን እድል እያሉ ብዙዎች እንትን ይላሉ ይላል። አርባ ዓመት ፈክተው ደግሞ አለ። መክሊት በእሱም እኮ በእንትን ነው የሚገኘው፣ በጣፈንታ እኮ መክሊትም፣ በጣፈንታ ነው። እኔ መኮንን እኔ እንደ ሰው ስማር የተማርኩት ኤሌክትሪክ ነው። አሁን ያለሁበት ደግሞ ሌላ ነው። ይህን መክሊቴን ያገኘሁት እ በጣፈንታ ነው። በድሌ ነው። በመስራቴ ውስጥ ያገኘሁት ነገር ነው እንጂ ማንም ጌታ ስለፈቀደ ና ይሁን ስላለም የሚሆን ነገር እንጂ እኔ መኮንን እንትን ስላል በግሌ የማገኘው ነገር አለ። እኔ የተሰጠኝን ነገር ሲባርክልህ ሲፈቅድልህ፣ የተባረከልህን ነገር እንድታገኘው እድልህ ሲፈቅድልህ፣ ለምታገኘው እድል ሲፈቅድልህ እነዚህ ናቸው እንጂ ቀን እድሌ ብስብሎ ሲነግርህ የምሬቱን መጠን እየነገረ ነው እንጂ የድሎቱን አይደለም። እሱም ግን ያው ተፈቃት በቃ እሱን ያለ

በላብ ቢሆን ብል ማንም ላብ ሳያወጣ ከበላ ወይ አርሶ ነው ወይ ቀምቶ አይደለም። በላብ ከበላ ግን በላብ ነው እግዚአብሔር ይባርክለታል። በረከት ተባርኳል፣ ይባረካልም አለ። ተባርኳል በላብ ውስጥ ላባችን ወጥቶ ካገኘ ነው ተባርኳል። ምን መባረክ ያስፈልጓል? ላቤን አላውጣም ብልጥ ነኝ በቆረጭ እሄዳለሁ። በንትን ሲል ማካከል ላይ ድምና የባከኑ ሰውዬ ይሄ ሰውዬ እግዚአብሔር ጣውሎ እንዲያደርገበት ሊባል ነው። አይሄድ ክፉን ነገር መቻልና ለመቻሉን እግዚአብሔር ውስጥ እናስገባው። ችሎማ ሰርቶ ባርኮ ሰጠ ለሰው ምድሪቷን ሁሉ ባርኮ ሰጠ። ግን ከአንድ ነገር ጋር በላቦዝ ሳልብህ ትንሳይልህ እጣ ፈንታህ እዲያር እዚህ አድርጎ ሰጠኝ የምትባል ነገር ካለች እሷ የሰነፎች ምሳሌ ናት። ለሰነፎች እግዚአብሔር ሩቅ ነው ሊሰድቡት ካልሆነ ሊያመሰግኑት አይቀርባችሁም። እንዳውም እሱም ደግሞ ምንድን ነው እሱ ነው እንዲያባከነኝ ብለን እንድንሰድቡ አደረገናል እንጂ እንድንባርቁ አደረገን። ሰጥቷል እንኳንስ የምንበላው ጠርቶ መልካም እንዲሆንልን የገዛ ልጁን ሰጥቷል። ከእሱ በመስጠት የጎደለ ምንም ነገር ከእግዚአብሔር የለም። ምንም በመስጠት የጎደለ ነገር የለም። በመቀበል ያጎደልነው ነገር ይበዛል። ይህኛ ጉዳይ ነው። በመሰጠት በመቀበል ያጎደልነው ጉዳይ የእኛ ነው። በመስጠት ግን የጎደለ ነገር የለም። ስለዚህ ወደ እግዚአብሔር የምንወስዳቸውን ነገሮች እንመልስና እኛው ጋ እናስቀርም። ሰጥቷል እንኳንስ ይበላ ተራና ምናምን ልብስናቀረቀርቶ ውዱን ልጁ ነው የሰጠው። ከዚህ በላይ ስጦታ የለም። ነፍሱን ነው አሳለፉ ሰጠው። እቃ የከለከለኝ ልባቸው ያስባላቸው ግን ተናግሮ አላስቀድሙ በላበ ግን ውሰደው። ያን ሁሉ ምድር የምታፈሯን ሁሉ በመታዘዝ እኔ የምሰጠውን ሁሉ በመታዘዝ አይደለም፣ በፅድቅ በቅድስና እኔ የምፈልገውን የኔ የሆነውን ደግሞ ቅዱስ የሆነ ነገር ደግሞ ወሰዱ ብሏል። እሱ የከለከለ ነገር የለም፣ እኛ የከለከል ነው አለ። እኛ የከለከልነው ነገር ከልክለን እጣ ፈንታይ ነው ብሎ ነገር የለም።

ማሳረእብ ዘገየ እንጂ እኮ አገኘሁት። እና አባባል እኮ ምን አለ መሰለህ፣ ማመልከቻ እድለ ሆነና ነው ይሄ የሆነው። አንተ ደግሞ ለማግኘትም እንድትታገል ስለተሰጠህ ነው፣ ታግለህ ነው ያመጣኸው። ስለዚህ አሁን እዚህ ጋር አልደረሰኝም ደግሞ ጋይስ ሙሜ ታላቅ ነህ፣ ለሁላችንም እዚህ ውስጥ ታላቅ ነህ። እንደ ታላቅነትህ እንደ ባህላችን እንደወጉ ቡናው ቅድሚያ ላንተ መሰጠት ነበረብህ። ግን የእድል ጉዳይ ሆነና መጨረሻ ሆነ። ጥሩ እድል ነው ወይስ ልጅቷ አበላሽታው ነው? ይሄ ጥሩ ጥሩ ሀሳብ ነው። ልጅቷማ ለሁላችንም እኩል ነው የተነሳችው ነበር፣ ግን ረሳችሁ። እሷ ስለረሳችሁ ታፋንታ ነው

የሚያደርገው ክርክር ግን ያው ከባህሉ ጋር በተያያዘ ባህል ባህል የሚሸጡ ሀሳቦችን እናንሳ በሚል ነው ያነሳነው። እናመሰግናለን። ሌሎች ጨዋታዎችን ካሸነፍን እንግዲህ እኔም ከአንተ ጋር ተባበራለሁ ግዴታ፣ በኋላ እናመሰግናለን። በድጋሚ እንኳን ለጌታችን ትንሣኤ በዓል አደረሳችሁ፣ ተመልካቾቻችን ስፖንሰር ላደረጉ ለኢትዮጵያ ማር ለሌሎቹ ጭምር እናመሰግናለን።